ጉድ እንኳን ፈጣሪ አወጣ ቀብራራው ታደሰ እንኳን ፈጣሪ አወጣ አወጣችሁ ማለት ነው እንዴ እንግዲህ እንደምታዩት ከባድ አደጋ ደርሶባቸዋል ማለት ነው እንኳን ፈጣሪ አወጣችሁ ማለት ነው ሔረሙና ሔረሚላና አብርሽ ማለት ነው እንኳን ፈጣሪ አወጣችሁ የዋህነት የዋህነት እኮ እንዳንዴ ችግር የለም ብሎ ላለማስቀየም እንግዲህ ገጠሩን ሲገሰግስ አደጋ ደርሶበት ነበር ማለት ነው። ግን ደግሞ ፈጣሪ እንደሰው አይደለም እና ተርፈዋል ማለት ነው። ተርፈዋል እግዚአብሔር ይመስገን። ለሰው ልጅ ክፉ አንመኝም፣ ለሰው ልጅ ክፉ ሰው አይመኝም ማለት ነው እና እየገባችሁ ደግሞ በዚሁ አጋጣሚ ማለት ነው የሮታ ጸሎት ሮታ ምን ነው? ከምድራ ገጽ አጥፋቸው እያለች ነው እንዲህ ምትጸልየው። በክርስቲያን እንዲህ አይነት ጸሎት የለም። በዚሁ አጋጣሚ ማለት ነው እናንተ የሩታ ጸሎት ነው ስትሉ ሩታ ስለምን እንደምትጸልይ እየነገራችሁ ነው። ለፈጣሪ ደግሞ እንዲህ አይነት ጸሎት አይጸሎትም። እንዲህ አይነት ጸሎት አይደረግም። እንደዚህ ተብሎ ጸሎት አይደረግም። እሺ፣ ጠላቶቻችሁን ውደዱ ነው የሚለው። ጠላቶቻችሁን ውደዱ፣ ጠላት እንኳን ቢሆኑ ጣላቶቻችሁን ውደዱ ግራ ቀኝ ሲመታችሁ ግራስችሁን ስጡ ነው የሚለው። ለሚበድላችሁ ጸልዩላቸው ነው እንጂ የሚለው ግደሏቸው አይልም። ስለዚህ በክርስትና እንደ አይነት ጸሎት የለምና አትሳሳቱ ማለት ነው። ብዙ ኮመንታተሮች እንግዲህ ዛሬ ጸሎቶ ነው ምድረ ድሩታም ምድረ ድሩታም ማለት ነው አይባልም፣ እንደዚ አይባልም እና እንኳን ፈጣሪያ አወጣችሁ ማለት ነው። የኔ ፍልቅልቆች የኔ ፍልቅልቆች እንኳን ፈጣሪያ አወጣችሁ። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልኝ እያልኩኝ ዛሬ እንግዲህ እንዳያችሁት በሔረሚላ ቤት የተለቀቀው ቪዲዮ እንግዲህ ቀን ላይ እንደዚህ አድርገው ሲያንጫጭ ነበረ። እንግዲህ አቤት ተመስገን። ውሃውን ዘለልኩ ሲል ወድቆ ነበር ስትሉ ዋላችኋላችሁ። ፈጣሪ ሆይ ልክ እንደዚህ ሆኖ ማለት ነው ድንጋዩ ሲያንሸራትተው አብርሽ ወደቀ። እኔ የምለው ለምንድን ነው ለሰው ልጅ ውድቀት እንደዚህ የምትመኙ ማለት ነው? አትመኙ፣ ለሰው ልጅ ውድቀቱን አትመኙ ለእናንተ ስለሚሆን ማለት ነው። በዚያው አጋጣሚ ለእናንተ ስለሚሆን እናንተ ለሌሎች ውድቀት የተመኛችሁ መስሏችሁ ወይም ያ ሰው እንዲወድቅ ያደረጋችሁ መስሏችሁ የራሳችሁን ውድቀት ወይ ደግሞ ሰው ራሱ በቆፈረ ጉድጓድ ራሱ ነው የሚገባበት። ይህን አትርሱ ማለት ነው። እና ክፉ አትመኙ ለማለት ነው። በዚሁ አጋጣሚ ማለት ነው። ቤተሰብ ይሄን ለማለት ነው። ሶ እንግዲህ እንደዚያ ስትሉ ውላችሁ ነበር። እነሱ ደግሞ እንግዲህ እያንዳንዱ ነገር ምንም የሚደበቅ ነገር የለም። ስራ ስራ ነው፣ መንጫጫት ያለበት ይንጫጫ ብለው እንግዲህ ቪዲዮ ለቀውላችኋሉ ማለት ነው። አሁን ደግሞ ብዙዎቻችሁም የተንጫጫችሁ ትገኛላችሁ። ምንም ማድረግ አይቻልም። እነሱ ስራ ላይ ናቸው፣ እናንተ ተንጫጩ ማለት ነው። እናንተ ተንጫጩ፣ እነሱ ስራ ላይ ናቸው። ቢያንስ እንኳን እኔ እንጃ። ብዙዎቻችሁ ንቁ የምር ንቁ ማለት ነው። አረ ንቁ፣ ድራማ መሆኑን እንኳን እወቁ። ንቁ ድራማ ነው ምላችሁ። አያችሁ አደል? ለምሳሌ መኪናው በሩታጅ ወይም ቁልፉ በሩታጅ እንዳለ ነው አደለ? የምታውቁት አያችሁ። ማርክ ቁልፉን ወስዶ ለሩታ አይው ተረከቢኝ ብሏት ነበር አደል? እንዴ በየት አድርጋ እንዴት አድርጋ ሩታ ቁልፉን ላብርሽ ሰጠችሁ? ስለዚህ ቪዲዮ ተለቆላችኋል። ስለዚህ ቪዲዮ አይታችኋል። በየት አድርጋ እንዴት አድርጋ መኪናውን ለአብርሽ ሰጣችሁ? እንግዲህ ወደ ቡታ ጅራ ሲሄድ አብርሽ ማለት ነው። ሩታ ለምንድን ነው እንዴት እንደሄደች ማንጋ እንደሄደች ምናምን ወደ ቡታ ጅራ ስትሄድ አላሳየቻቸውም እኮ ቪዲዮ፣ ለምንድን ነው እና ንቁ ለማለት ነው በዚው አጋጣሚ። ዝም ብላችሁ ማለት ነው ይሄ በቃ እሱ የሩታ እንደዚህ ነው ብላችሁ ስለምታስቡ ብቻ ለሰው ልጅ ውድቀትና ትመኙ ለማለት ነው በዚው አጋጣሚ እና ፍልቅልቆች፣ እንግዲህ እንዳልኳችሁ ነው። ቪዲዮዎች ይቀጥላሉ። ቪዲዮዎች እንግዲህ ቦታጅራ ኔትወርክ ስለሌለን እንደፈለጉ ቪዲዮዎችን ያቀናበሩ መልቀቅ ያልቻሏቸውን እንግዲህ ያው ቀርጸው አዘጋጅተው ምን ብለው እንግዲህ ሰሞኑን ነው እየለቀቋቸው ያሉ ማለት ነው። ኤዲት እያደረጉ እየለቀቋቸው ያሉት ስለዚህ ብዙ ጫጫታዎች ይኖራሉ። እና ብዙም አትንጫጩ በዚህ በዓል። ከበዓሉ በኋላ ብዙዎቻችሁ ነቅታችኋል ብዬ ተስፋ አደርጋለሁ። ምክንያቱም እዚያ ጋር ተሰባስበው ሁሉም ሄደው የራሳቸውን ስራ ነው እየሰሩ ያሉት። የራሳቸውን ስራ ስላችሁ አቅጣጫ ቀይረው አሁን ሔረሚላን ለማራቅ ሔረሚላን ምን እናድርጋት፣ ሔረሚላን ምናምን በቃሩታና አብርሽናን ለማድረግ ሔረሚላን እንዲማ አድርጋያችሁ አጀንዳ እየቀየሩ አዲስ ሰው እያመጡ የተለያዩ ሰዎችን ድራማ ውስጥ እያስገቡ አጀንዳ እየቀየሩ ጉዟቸውን እያደረጉ ነው ያሉት እና አትራገሙ። ብዙ ነገር ምንም ነገር አትበሉ ከቻላችሁ ለማለት ነው በዚ አጋጣሚ። ምክንያቱም ለራሳችሁ ስለሚሆን ብዬ ነው እኔ በዚ አጋጣሚ የምነግራችሁ ማለት ነው። በተረፈ እንግዲህ ያው መቸሰ ዚያው የቀሩ የሚመስላችሁ ዛሬ ቪዲዮ ተለቆ ተቀርጾ ዛሬ የተለቀቀ የሚመስላችሁ ሰዎች ትኖራላችሁ። እንግዲህ እነሱ ነገሮችን ጨርሰው አጠናቀው እንግዲህ ያው ቡታጅራ ላይ ነው ያሉት ማለት ነው። ነገር ግን ይሄ ደግሞ ያው በዓሉ ትንሽ አለፍ ካለ በኋላ እነሱም ሲጀመር አለፍ ካለ በኋላ ነው የሄዱት ማለት ነው ሔረሚላና አብርሽ ሰው ከዚያ በኋላ ቡታጅር አሳልፈው ከዚያ በኋላ ወደ ሔረሚላ ቤተሰቦች ሄደው ምናምን አያቸው ተመልሰው ምናምን ነው። እና ዛሬ ቪዲዮ ስለተለቀቀላቸው ብቻ ዛሬ እዚያ ቦታ መስለዋችሁ በዚያው እንዲህ በሆናችሁ የምትሉ ሰዎች ደህና ናችሁ፣ ሰላም ልበላችሁ ብዬ ነው። በዚያው አጋጣሚ ማለት ነው ሰላም ልበላችሁ ብዬ ነው። ቤተሰብ ባጋጣሚው ሰላም አጋጣሚውን ተጠቅመ ተጠቅሜ ሰላም ልበላችሁ ብዬ ነው። እና ይህንን ነው ሌላችሁ የመጣሁት ማለት ነው። ግን ያምረባቸዋል እኮ ውይ፣ እንዲ የእኔ ፍልቅ ልቆች፣ እኔ እኮ ማንጫጫትን ሲችሉበት። በቃው እን ግን ማንን የሳምኩት እኔ? ግን ወይኔ ጉዴ እኔ ሔረሚላ አብርሽን ሳመች። እኔ ዚህ ጋሁኝ ምለው እኔን እኔን እኔን አብርሽዬ እኔን እኔን እኔን እኔን እኔን እኔን። እንዲው ጠላት ሰይጣን ይውደቅ፣ ጠላት ሰይጣን ማለት ነው ይውደቅ። እና እንዲህ አይነት ነገሮች እንኳን ተቀርጸው ለክፋት ነው የሚለቀቁላችሁ ለእናንተ ብዙ ነገር ስለምትሉ ብዙ ነገር ስለምታወሩ ብዙ ነገር በቃ ስለምትሉ፣ እንዲህ አይነት አውቀው አደናቃፊ እና ምናምን የሆኑ ቪዲዮዎች የሚለቀቅላችሁ ለዚያ ነው። ይህን ወቁ ማለት ነው። እና ሆን ተብሎ እንዲህ አይነት ቪዲዮ እንደሚለቀቅባችሁ እንደሚለቀቅባችሁ ማወቅ አለባችሁ ማለት ነው። ሆን ተብሎ ሆን ብለው ነው እንዲህ አይነት ነገሮችን የሚለቁት ማለት ነው። አያችሁ፣ ብዙዎቻችሁ ስለምትንጫጩ፣ ብዙዎቻችሁ ብዙ ነገር ስለምትሉ ምናምን፣ ለዚያ ነው እንደዚህ አይነት ሆን ተብሎ እንዲህ አይነት ቪዲዮ የሚለቀቅላችሁና፣ ክፉ ነገር አትናገሩ ለራሳችሁ ለማለት ነው ቤተሰብ። ለራሳችሁ ስትሉ ክፉ ነገር አትናገሩ። ብቻ ያምርባቸዋል፣ እኛ ምን አገባን። ዘና ፈታፋ ፍሽ ፍክት ይበሉ ማለት ነው ይበሉ ለማለት ነው። ቤተሰብ በተረፈ ውድድ ነው የማያደርጋችሁ ማለት ነው። እኛ እነሱም ስራቸውን ይስሩ፣ እኛም እንግዲህ እያየን ነው፣ በርቱ እያልን ነው። ወጣቱንም ያበረታቱት፣ ያጠናክሩት። ያው እየሰሞኑን ሄደው እንግዲህ ወጣቶችን ክታች ያሉትን ቦታ ጅራደ ታች ያሉ እንደኔ አነስተኛና ጠቃቅን ዩቱበሮችን ከፍ ከፍ እያደረጉ አይዟችሁ፣ ምናምን ምናምን እያሉ ይገኛሉ ማለት ነው። ብሩኬን አይታችሁታል። ዛሬ እንግዲህ የለቀቀው ቪዲዮ የሆነ ጀማል ለሚባል ልጅ ጋር ለእናቱ የሚታትር ምናምን የእናቱን ደስታ የሚጠብቅ ከእነሱ ጋር እንዲህ አይነት ቪዲዮዎችን እንዲህ አይነት ሰዎችን በየአቅጣጫቸው እያበረታቱ ይገኛሉ። በእርቱ ለማለት ነው የምወደው። በተረፈ ላይክ ሸር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ።